ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥ ነው ስልክ፣ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉ ሰዓት እናስተምራለን፣ እያስተማርን እንገኛለን። እስ በዛሬ ትምህርታችን ወይም በዛሬ ቪዲዮችን ደግሞ ይዤላችሁ የመጣሁትን የአማርኛ ቃላት ምስረታ ይሆናል እንግዲህ በባለፈው ቪዲዮአችን የአማርኛ ፊደላትን እያንዳንዳቸውን አይተናል። ዛሬ ደግሞ ከዛ በመቀጠል በአማርኛ በመጀመሪያ በመጀመሪያ ፊደላት ቃላት እየመሰረትን እናያለን። ይህም ቪዲዮ ካያችሁት ቃላት እንደሚመሰረትና እንዴት አድርገን አገጣጥመን ማንበብ እንደምችል በቀላሉ ማወቅ ትችላላችሁ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እላለሁኝ። ወደ ትምህርታችን ስንሄድ ከዚህ ጋር እንደምታዩት ይችማነች ብለናል በባለፈው ዘ ከዛ እቺ ማነች? በ ከዛ እቺ ነ አንድ ላይ ዘበነ፣ ዘበነ። እሺ፣ በመቀጠል ከእነዚህ ጋር እቺ ማነች? ደ ከዛ እቺ ረ እቺ ሰ አንድ ላይ ደረሰ፣ ደረሰ። እሺ፣ ዘን ይችኛው ማነች? ሰ ነች። ሰ ከዛ እቺ ማነች? በ አንድ ላይ ረ አንድ ላይ ሰበረ ሰበረ። እቺ በመቀጠል እቺ ማናት መ ከዛ እቺ ረ እቺ ቀ አንድ ላይ መረ መረቀ፣ መረቀ ይሆናል። መረ መረቀ። እሺ በመቀጠል ይች ማናት መ ከዛ እቺ ዘ እቺ ነ አንድ ላይ መዘነ፣ መዘነ፣ መዘነ። እሺ እቺኛው ማናት ይቺ ዘ ነች። ከዛ በመቀጠል ይችኛዋ መ ይቺ ረ አንድ ላይ ዘ መ ረ ዘመረ ብለን እናነበዋለን ማለት ነው። ዘ መ ረ ዘመረ። እሺ፣ በመቀጠል ወደ እነዚህ ስና ይቺ ማን ነች? ፈ ከዛ ረ ይቺ ደ አንድ ላይ ፈረደ፣ ፈረደ፣ ፈረደ፣ ፈረደ እሺ እነዚህ ይች ማናት? ከ ከዘች በ ይች ረ አንድ ላይ ከ በ ረ ከበረ ከበረ ይሆናል ከበረ። እሺ በመቀጠል ይችኛው ማናት? አ ከዘች ወ ይች ቀ አንድ ላይ አወቀ አወቀ። እሺ ይች ማነት? ተ ከዘች መ ይች ቸ አንድ ላይ ተመ ቸ ተመቸ ብለን እናነበዋለን ማለት ነው። በመቀጠል ይች ማነች ፋ ፈ ነች ፈ ከዘች ረ ይች ማ አንድ ላይ ፈ ረ ማ ፈረመ ፈረመ። እሺ በመቀጠል ይች ማነ ዘ ከዘች ገ ይች የ አንድ ላይ ዘገ የ ዘገየ ዘገየ። እሺ ወደ እነዚህ ስናልፍ ይቺ ማናት ሰ፣ ከዛ ይቺ መ፣ ይቺ ረ፣ አንድ ላይ ሰመረ ሰመረ። እሺ። በመቀጠል ይቺ ማነች አ አ ከዛ ይቺ ረ፣ ይቺ ጸ፣ አንድ ላይ አ ረ ፀ ቀረጸ ይሆን ቀረጸ። እሺ። በመቀጠል ይቺ ማናት ለ፣ ከዛ ይቺ መ፣ ይቺ ደ፣ አንድ ላይ ለመደ ለመደ ብለን እናነባዋለን። እሺ፣ ይችኛዋ እቺኛው ከዚህ ረ በ አንድ ላይ እስቲምፈው ቀ ረ በቀረበ ይሆናል ማለት ነው። እሺ እነዚህ እቺ ማነች በ እቺ ቀ እቺ ለ አንድ ላይ በቀለ በቀለ። እሺ እቺ ማነች ጸ፣ ከዚህ ለ እቺ የ አንድ ላይ ጸለየ ጸለየ ጸለየ እሺ እቺ ማነች ደ ከዘች ገ እቺ መ አንድ ላይ ደገመ ደገመ ደገመ ይሆናል ማለት ደገመ እሺ እቺ ማናት ለ ከዘች ቃ እቺ መ አንድ ላይ ለቀመ ለቀመ ይሆናል ለቀመ

አንድ ላይ ሰረዘ፣ ሰረዘ፣ ሰረዘ። ይህች ማናት? መ። ከዘች ረ። ይህች ጠ። አንድ ላይ መረጠ፣ መረጠ፣ መረጠ። በመቀጠል ይህች ማናት? ለ። ከዘች መ። ይህች ደ። አንድ ላይ ለመደ፣ ለመደ

ይቺ ቃል አንድ ላይ ፈ ለ ፈለቀ ፈለቀ። እሺ፣ በመቀጠል ይቺኛው ማነች? ለና ለ ከዚህ ቃል መ አንድ ላይ ለቀመ ለቀመ ለቀመ ብለን እናነባዋለን ማለት ነው። እሺ፣ ይቺኛው ማናት? ገ ከዚህ ራ መ አንድ ላይ ገረመ ገረመ። እሽቺኛው ማናት ጀ ከዘቺኛው መ እች ራ አንድ ላይ ጀመረ ጀመረ። እሽቺ ማናት በ ከዘቺ ተ እች ና አንድ ላይ በተነ በተነ። እሺ በመቀጠል እቺ ማናት ገ ከዘቺ ራ እች ፈ አንድ ላይ ገረፈ ገረፈ ገረፈ ይሆናል፣ ገረፈ እቺ ማነት ፈ ከዚህ ይች እቺ መ አንድ ላይ ምን ይሆናል? ፈ ረ መ ፈረመ። እሺ በመቀጠል እቺ ማነት ተ ከዚህኛ ገ እቺ ኘ አንድ ላይ ተገ ተገ ይሆናል ተገ። እሺ እቺ ማነች ወ ከዛ ረ እቺ ደ አንድ ላይ

እሺ ይቺ ማናት? በ ከዚህ ሰ ይቺ ለ አንድ ላይ በሰለበሰለ በ ሰ ለ በሰለ ይሆናል። በ ሰ ለ በሰለ ለዛሬ ይጀላችሁ የመጣሁት ትምህርት ወይም ቪዲዮ ይህን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ እያልኳችሁ እንዲሁም ደግሞ በኦንላይን መማር የምትፈልጉ በኢሞ፣ በዋትሳፕ፣ በቴሌግራም፣ በየትኛውም ሶሻል ሚዲያ አማራጭ እናግሩን። በአጭር ጊዜ ብቁ እንድትሆኑ እናስችላችኋለን። መልካም ጊዜ ሰኔ ቆይታ ተመኘሁላችሁ።